አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 21 በዚች ቀን አምላክን የወለደች የእመቤታችን የከበረች ድንግል ማርያም የበዓሏ መታሰቢያ ነው። እርሷ ወደ ተወዳጅ ልጇ ስለ ሰው ልጆች ትማልዳለችና ስሟን ለምንጠራ ለእኛ ኃጢአታችንንም ይቅር ይለን ዘንድ ስለዚህም በየወር ሁሉ መታሰቢያ ልናደርግ ይገባናል። ልመኗ በረከቷ ከሁላችን የክርስቲያን ወገኖች ጋራ ለዘላለሙ ይኑር አሜን። ሰላም እብል እንዘሁብ ጽአለ ድንግልና ኪክሌ እንተ ውስተ አፋ ማርያም እግዝእት እንተወለድኪ እግዚአ ይከውን ዜና ዝክርኪ ለመበእዝ ንዘሰምአ ለማውተማይ ተማይ ወላእጽምት ቅብአ ዳግመኛ በዚህች ቀን የከበረ አባት ብሩታዖስ አረፈ። ይህም አባት በሐዋርያው ቅዱስ ጳውሎስ ስብከት ወደ ክርስትና ትምህርት የመጣ ያመነ ሲሆን በኋላም ብዙ ሰዎችን ከአይሁድና ከአራማውያን አስተምሮ የመለሰ ነው። እመቤታችን ቅድስት ድንግል ማርያምም በአረፈች የእረፍቷ ቀን ዕለት በሐዋርያት መካከል በመገኘት በደረሰው ዜማ በመሰንቆ በበገና ሐዋርያትን ከሀዘናቸው ያጽናና ታላቅ አባት ነው። ሚያዝያ 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ አንደኛ፣ ቅዱስ ዮሐንስ ፍቁረ እግዚ ወልደ ነጎድጓድ ወንጌላዊ ዮሐንስ፤ ሁለተኛ፣ ቅዱሳት አንስት ከእግረ መስቀሉ ያልተለዩም፤ ሶስተኛ፣ 500 ቅዱሳን ባልንጀሮች በጌታ ስቅለት ጊዜ ከሞት የተነሱ አራተኛ ቅዱሳን ዮሴፍና ኒቆዲሞስ ክርስቶስን ስጋውን የገነዙ አምስተኛ ቅዱስ ዕፀ መስቀል ክርስቶስ የተሰቀለበት ስድስተኛ ቅዱስ ብሩታዖስ ሐዋርያ ሰባተኛ አባ እንባቆም ጻድቅ ሰባኪ ሃይማኖት ዘደብረ ሊባኖስ ኢትዮጵያ በተክለ ሃይማኖት ወንበር ላይ ሊቀመጥ የተገባው ስምንተኛ ቅዱስ አካክሪስ ዘጠነኛ ቅዱስ ዮራስ በእውነት የቅዱሳን ሰማዕታት በረከታቸው ምልጃቸው የእግዚአብሔር ጥበቃና ምሕረት ቸርነት አይለየን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆያል።